ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባል። ኢትዮጵያ ለዘመናት ባለቤት ከሆነችበት የባህር በር እየተገለለችው ሕልውናዋን የማዳከም የረጅም ጊዜ የቤት ስራ በወሰዱ ታሪካዊ ጠላቶች እንደሆኑ ይታወቃል። በወቅቱ ኢትዮጵያ ቀይ ባህር እንዳታጣ ብዙዎቹ የደም መስዋዕትነት መክፈላቸውን ታሪክ ያወሳል። ኢትዮጵያ ከሶስት አስርተ ዓመታት በፊት ሰፊ የባህር ክልልን በባለቤትነት የያዘች በዘመናዊ የባህር ኃይል ከራሷ አልፎ የቀጠናውን ሰላም የምትጠብቅ በወደቦቿም የባህር ንግዷን የምታሳልጥ የቀጠናው ኃያል ነበረች። ባለፉት ሰላሳ ዓመታት ግን ከቀይ ባህር ተገፍታ በመውጣት ከቀጠናው ኃያልነት መራቋ ብቻ ሳይሆን የውጭና ገቢ ንግዷም ቢሊዮን ዶላሮችን ከስክሳ የንግዷ ደህንነት በባለወደብ ሀገራት ይሁንታ የተወሰነ ሆኖ ኢኮኖሚዋን የቁም እስር አስገብቶታል። ኢትዮጵያ ለዘመናት ከቆየችበት የባህር በር እንድትገለል የተደረገችው ሕልውናዋን የማዳከም ረጅም ጊዜ ቤት ስራ በወሰዱ ታሪካዊ ጠላቶቿ ትልምና ኢትዮጵያ ጠል በሆኑ ፈረሶቻቸው አድራሽነት እንደሆነ የታሪክ አዋቂዎች ያስረዳሉ። የረጅም ጊዜ የኢትዮጵያን ኃያልነት የማፍረስ ሂደት ነው። ያው ኢትዮጵያ ሉዓላዊነቷን የመጣስ ሀያልነቷን በአካባቢ ያላትን ተቀባይነት የማሳጣት ኢኮኖሚ በኢኮኖሚካሊ ዊክ እንድትሆን አድርጎ የመቆየት ቀደም ብሎ የመጣ ታሪካዊ የሳቦታጅ ወይም የሴራ ፖለቲካ ሂደት ውጤት ነው። ኢትዮጵያ የባህር በር ልታጣ በተቃረበችበት ዋዜማ በምጽዋ ወደብ አካባቢ በነበረው ጦርነት ሲታገሉ የነበሩት የወቅቱ የስድስተኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ ለሰበሰቧቸው የጦር መኮንኖች ንዴታቸው ፊታቸው ላይ እየተንቀለቀለ ኢትዮጵያ በሴረኞች ከባህር በር መራቋ አይቀሬ ቢሆንም ኢትዮጵያውያን ግን ለዘላለም ተቀብለውት አይኖሩም በማለት ትንቢት አዘል ንግግር ማድረጋቸውን አይምጽዋ በተሰኘው የሕይወት ታሪካቸው በተተረከበት መጽሐፍ ሰፍሯል። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና ለዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን በመዝጋት እንዲሁም ቀይ ባህርን የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን ምንም ማድረግ አልችልም። ሁሉም ነገር ከቁጥጥር የውጭ ይሆናል። ከሙታና አለመጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ እንጂ ጀግናው የኢትዮጵያ ህዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጀግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም፣ ለኢትዮጵያ ህዝብ አንድ ቀን ይደርስ ይሆናል ባሉት በዚህ ፈርጣማ ንግግራቸው የባህር በር ለኢትዮጵያ የስትንፋሴ ያህል እንደሚያስፈልጋት የባህር በሩን የማስጠበቅ ደግሞ የኢትዮጵያውያን የወለዳ የዚህ ትውልድ ትልቁ አደራና የቤት ስራ እንደሆነ መናገራቸውን በመጽሐፉ ተተርኳል። አንድ ሰው ቤት ሲሰራ የሚሰራው በርና መስኮቶች አሉት። አንድ ሰው ደግሞ ሞተን እንበል መቃብሩ በርና መስኮት የለውም። በርና መስኮት የሕይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ባህር በር ብልጽግና ስለሌለ የኢትዮጵያ ህዝብ የባህር በር ተነጥቆ የሚኖር ህዝብ አይደለም። ከዚህ እልህና ቁጭት ከወለደው ንግግራቸው በኋላ ኢትዮጵያ የባህር በር ስታጣ ቆሜ ማየት አልችልም ብለው የነ አፄ ቴዎድሮስንና የነ ዮሐንስን አይነት ጽዋ እዚያው የቀይ ባህር ጫፍ ላይ እንደተጎነጩ ታሪካቸው ይናገራል። የባህር በር ለኢትዮጵያ ያለው ዋጋ እንደ ብርጋዴር ጀነራል ተሾመ ተሰማ ያሉ ጀግኖች ህይወታቸውን የገበሩለት የህልውና ጉዳይ ሆኖ በትውልዱ ይታወሳል። የሰው ልጅ ትልቁ ሊከፍለው የሚችለው ነገር እዚህ ምድር ላይ ህይወቱን ነው። የሚወደው ቤተሰብ አለው፣ የሚናፍቀው ቤተሰብ አለው፣ ብዙ ህይወት አለው፣ ሁሌ የሚጓጓለት ነገር አለ እና ያ ነገር ከሚሆን ነገሮች ከቁጥጥር ውጭ እንደሆኑ ስላወቀ ነው ህይወቱን መስዋዕት ያደረገው። እና ለሱ ቀይ ባህር የህይወትና የሞት ጉዳይ ነበር ማለት ነው። ኢትዮጵያውያን የባህር በር ባለቤቶች መሆን አለብን ብለው መጠየቅ ቀርቶ ነበረን ማለትን እስክንረሳ በተጠና መልኩ ከጉዳዩ እንድንርቅ ተደርጓል። ነገር ግን በትንቢት መልክ በጀግኖቿ ተነግሮ እንደነበረው ዳግም መነሳቱ ህይወታቸውን ለከፈሉለት ለነዚያ ጀግኖች፣ ለዚህ ትውልድም የድል ያህል ነው። በጣም ነው ደስ ያለኝ በጣም ያው ቀይ ባህር የሚባለው ነገር ራሱ የሆነ ሰዓት ላይ ጠፍቶ ነበረ የኛ እስከማይመስልም ማለት ነው። አባቴን ጨምሮ ከተራ ወታደር ጀምሮ ብዙ ሰዎች መስዋዕት የሆኑለት፣ የሞቱለት የተሰዉለት ነው እና ቀይ ባህር በቃ የኢትዮጵያ እንደሆነች የኢትዮጵያ ድንበር ለኢትዮጵያ የሚገባት እንደሆነ ነው ማምነው። ረጅም ጊዜም እና አባቴም ደግሞ ያ ቃል ኪዳኑ የገባለት ነው። ኢትዮጵያ የባህር በር አይገባትም የሚለውን በአዳንና ሴረኞች ሲረጩት የቆዩትን ሴራዘል ትርክት በመጣስ ጥያቄው ላይታጠፍ ታጠፍ ተነስቷል። ሚሊዮን ፐርሰንት እርግጠኛ ነኝ፣ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ይህ የመብትና የሕልውና ጥያቄ ምላሽ ሲያገኝ ደግሞ ለብሔራዊ ደህንነቷ መጠበቅና ለፈጣን የኢኮኖሚ እድገቷም ተጨማሪ እርሾ እንደሚሆን ይታመናል። ሀገራዊ የምክክር መድረክ ዘላቂ ሰላም ግንባታ መሰረት የሚጥል መሆኑን ምሁራን ገለጹ። ሰላም የሁሉም የዕለት የዕለት እንቅስቃሴ ዋስትና መሆኑ ይታወቃል። ስለ ነገ ማሰብ ማቀድ የሚቻለው በሰላም ውስጥ ነው። ይህንን ታሳቢ በማድረግ በሀገር አቀፍ ደረጃ ማህበረሰብን ያሳተፈ የዳበረ ዲሞክራሲ የማጽናት የላቀ ብሔራዊ መግባባትን የመፍጠር ሰላምና ግንዛቤን ሁለንተናዊ ተሳትፎን የማሳደግ ውይይት መድረጎች ተካሂደዋል። በኢትዮጵያ የሁሉም ነገር ዋስትና የሆነውን ሰላምን ለማጽናት ከሰላም ሚኒስቴር መቋቋም ጀምሮ የተለያዩ ስራዎች ተከናውነዋል። በኢትዮጵያ ለሰላም እጦት መንስኤ ከሆኑ ጉዳዮች ኋላ ቀር የፖለቲካ ባህል ትልቅ ድርሻ እንዳለው ተገልጿል። ግን የፖለቲካል ካልቸሩ ነገሮችን በሰላም ከመፍታት ይልቅ ወደ ሌላ ኮንስፓይራሲ ወደሆነ ወደ ኃይል ወደዚህ ሄዱ። ይሄ አሁን ዓለም እየተወው የመጣ ጉዳይ ማለት ነው። ወደዚያ የማድላት አሁን ባለፉት ሃምሳ ዓመታት ስናያቸው ብዙ ግጭቶች የሚነሱት አንዱ ይሄ ነው። ሁለተኛ የውጭው ጣልቃ ገብነት አለ። ለእኛ ሰላም ማጣት የእኛ ጉዳይ ብቻ ዓለም ኢትዮጵያ ባለችበት ጂኦፖለቲክስ ኢትዮጵያ ባላት ሪሶርስ እንዳትጠቀም ሲባል የተለያዩ የውጭ ጣልቃ ገብነቶች አሉ። እንግዲህ በአካባቢ በጂኦፖለቲክ የተነሳ ማለት ነው። ሰላምን ለማጽናት አሁን እየተከናወነ ያለው ሀገራዊ የምክክር መድረክ ቁልፍ ሚና ያለው በመሆኑ እድሉን መጠቀም እንደሚገባ ተነስቷል። ለሰላም እጦት ብቻ ሳይሆን ለሌሎች በርካታ ችግሮቻችን፣ ለዚህ ትውልድ ብቻ ሳይሆን ለተከታታይ ትውልዶች ሁሉ የሚበጅ መፍትሄ ፍለጋ ነው ይሄ ሂደት፣ እና በዚህ ላይ ሁሉም ተስፋ ማድረግ አለበት። ተስፋ ብቻ ሳይሆን ስኬታማ እንዲሆን በሁሉም በሚቻለው ማገዝ አለበት፣ መታዘብ አለበት ባይል። ብሔራዊ ጥቅምና ሰላም የማይነጣጠሉ መሆናቸውን በመገንዘብ ሁሉም ለዘላቂ ሰላም ግንባታ የበኩሉን እንዲወጣ ተጠይቋል። ብሔራዊ ጥቅምና ሰላም የማይነጣጠሉ ናቸው። ስለዚህ ሰላም በሌለበት ብልጽግና አይኖርም። ሰላም በሌለበት አንድነት የሚባለው ጥያቄ ምልክት ውስጥ ይገባል። ሰላም በሌለበት ክብር የሚባለው የሀገር ክብር የእያንዳንዳችን ክብር ጭምር ራሱ ምን ውስጥ ይገባል? ጥያቄ ምልክት ውስጥ ይገባል። ስለዚህ ከሰላም ጋር ብሔራዊ ጥቅምና ሰላም በሁሉም መልኩ አገር ውስጥም እያለን ውጪም ብንሄድ በዲፕሎማሲውም በዓለም አቀፉም ስንሄድ እጅግ ወሳኝ ነው። ከእኔነት ይልቅ እኛነትን ያስቀደመ ከመንደር ወደ ሀገር ያደገ የፖለቲካ ተሳትፎ ለዘላቂ ሰላም ግንባታ ወሳኝ መሆኑም ተነግሯል። እኔነት ከገባ የእኔ ጉዳይ ከሆነ ወይም የጥቂት ግለሰቦችን ስብስብ ለመጥቀም የሚደረግ እንቅስቃሴ ከሆነ መሰረታዊ የፖለቲካ ምንነትን ይረሳ ነው። ብሔራዊ ጥቅምና ዘላቂ ሰላም በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ላይ በተደረገው ውይይት መገናኛ ብዙሀንና ምሁራንም ለዘላቂ ሰላም ግንባታ ተገቢውን አስተዋጽኦ ሊያበረክቱ እንደሚገባ ተጠቁሟል። የኢትዮጵያ ከውጭ እርዳታ ጥገኝነት ተላቃ ራሷን ለመቻል የተለያዩ ተጨባጭ ስራዎች እያከናወነች መሆኑን ተገለጸ። በዚህ መሰረትም በመላ አገሪቱ የበጋ መስኖ ልማት ማስፋፋት የምርት አቅርቦቱን ማረጋገጥ ተችሏል። ኢትዮጵያ መለመን የለባትም ልጆቿ ተግተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ ዘንድሮ 23 ሚሊየን ኢትዮጵያውያን ከሴፍቲ ነት ተረጅነት ነፃ ወጥተዋል። ኢትዮጵያ የግብርናውን ዘርፍ በማነቃቃት ከረጅም ዓመታት የውጭ እርዳታ ጥገኝነት ለመላቀቅ በዘላቂ የግብርና ስራ በዘመናዊ ቴክኖሎጂ ምርታማነትን ማላቅ፣ ምርትን ማብዛት፣ ብሎም የተመጣጠነ ምግብ አቅርቦትን ለማሻሻል እየሰራች ትገኛለች። ይህ የግብርና ስራ ውጤት የተመዘገበው በአገር አቀፍ ደረጃ በተደረገ ርብርብ አማካኝነት ነው። ግብርናውን ከዝናብ ጥገኝነት አላቆ ከባህላዊ የበልግና ምህር እርሻ ማሻግረው የበጋ መስኖ ልማትን በአገር አቀፍ ደረጃ በማስፋት ምርታማነት አድገዋል። መዱ አካባቢዎችም በበጋ ማምረት ተችሏል። ግብርና በአጠቃላይ ኢትዮጵያ ውስጥ መስመር ይዟል። ግብርና አርሶ አደሩ፣ ኤክስቴንሽን ባለሙያው፣ በየወረዳው በየዞን ያሉ አመራሮች ገብቷቸው በእውቀት ሰፊ ስራ ጀምረዋል። በምግብ ራስ መቻል ኢትዮጵያ ውስጥ አሳክተናል። በሚቀጥሉ ጥቂት ዓመታት ከውጭ የሚገቡ እርዳታዎች እናመሰግናለን የምንልበትን ጊዜ በጣም እናቃርበዋለን። አሁንም እንችላለን። እርዳታ እናቆማለን፣ እናመርታለን፣ እንበላለን፣ እንሸጣለን። ይህ ግን በቂ አይደለም። ግብርና በባህሪው የኢንዱስትሪ ግብዓት ስለሆነ ለኢንዱስትሪው አስቻይ የግብዓት ኢንቫይሮንመንት መፈጠሩን ማረጋገጥ አለብን። አርሶ አደሩ የግብርና ማሽነሪዎችን በቀላሉ እንዲጠቀም ማድረግና የኩታ ገጠም አስተራረስም የምርትና ምርታማነት እድገቱን በእጅጉ እንዲጨምር አድርጎታል። ይህ ክላስተር በጣም ከመጣ ወዲህ በቃ አንድ ጊዜ አጨዳም ኮምፒውተር ይመጣል፣ ከዛም በኋላ ያጭዳል። በዚህ በጣም በጣም ልውጥነት አገኘን። በጣም ምርጥ ነው። በቃ ቡቃያ ምርጥ ቡቃያ ነው። ይሄው እንደምታዩ በጣም ደስ የሚል ነው። አቡካዶ ከዚህ በፊት በየጓሮ ውስጥ እንሰራለን። ጓሬ ውስጥም አለ። ያ ተሞክሮ ወደ ክላስተር ዞሮ ክላስተሩ ደግሞ እያደገ መጥቶ ወደ መቶ ሰማኒያ ዘጠኝ ገበሬዎች ሆነን ወደ ሁለት መቶ ሄክታር ላይ እያለማን ነው፣ እና አሪፍ ውጤት ነው። ሙዝም የሙዝም ክላስተር አለን። በቤተሰብም ደረጃ ኢኮኖሚም አሪፍ ነው። እስካሁን ውጤታማ እየሆንን ነው። በአረንጓዴ አሻራ መርሃ ግብር እንዲሁም በሌማት ትሩፋት የተሰሩ ስራዎች የምግብ ለዋላዊነትን የሚያረጋግጡ ስለመሆናቸውም ተገልጿል። የእርሻ መሬትን አሁን ከ17 ሚሊዮን ሄክታር ወደ 30 ሚሊዮን ሄክታር በላይ አድርሰናል። በአመት ሶስት ጊዜ መስኖን ጨምሮ በልግና መኸር በኩታገጠም እርሻ ጨምሮ ማምረት ችለናል። ይሄ በብዙም አምርቶ በቂ ምርት ገበያ ውስጥ እንድኖር ሰው በልቶ እንዲያድር የማድረግ ጉዳይ ነው። የልማት ትሩፋት ከመጀመሩ በፊት የወተት ምርታችን በአመት 3 ቢሊዮን ሊትር ነበር። አሁን በልማት ትሩፋት በተሰራው ስራ የወተት ምርት ወደ 13 ቢሊዮን ሊትር የደረሰበትን እናያለን። ይሄ እንግዲህ እየተመጣጠንና የበለጸገ ምግብ ከማቅረብ አንጻር አገራችን የሰራችው ስራ ነው። በግብርናው ዘርፍ የተመዘገቡ ስኬቶች ለአጠቃላይ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦን አበርክተዋል። ባለፉት ዓመታት በግብርናው ዘርፍ የተመዘገቡ ውጤቶችን ብንመለከት የስንዴ ምርት ከ2010 ወዲህ በአምስት እጥፍ ጭማሩን አሳይቷል። የሩዝ ምርትም በዚሁ በተመሳሳይ ዓመት ከ42 እጥፍ በላይ ስለማደጉ መረጃዎች ያመላከታሉ። የግብርናው ዘርፍ እድገት ለኢንዱስትሪውም የጥሬ ዕቃን በስፋት እንዲያቀርብ አድርጎታል። ግብርናው ኢትዮጵያ ከተረጂነት ለመላቀቅ የምታደርገውን ጉዞ በዋናነት እያገዘ ይገኛል ለዚህ ደግሞ የዓለም አቀፉ ማህበረሰብ ኢትዮጵያን ምሳሌ ማድረጉና ማመስገኑ ምስክሮቹ ናቸው በቀለም ወለጋ ዞን የአረንጓዴ አሻራና የእርከን ስራ የእርሻ መሬታቸው እንዲያገገመና ለምግብነት የሚውሉ ተክሎችን እንዲያመርቱ እንዳቻላቸው አርሶ አደሮች ተናገሩ። በዞኑ በአረንጓዴ አሻራ የተተከሉ ችግኞች እንዲጸድቁ የመከባከብ ስራ በትኩረት እየተከናወነ ስለመሆኑም ተገልጿል። በኦሮሚያ ክልል ቄለም ወለጋ ዞን የተራቆቱ መሬቶችን በደን ለመሸፈን የአረንጓዴ አሻራ መርሃ ግብር በስፋት እየተከናወነ ይገኛል። በዞኑ ላሎ ቀሌ ወረዳ የሚገኙ አርሶ አደሮችም በጎርፍ ታጥቦ ወደ አሲዳማነት ተቀይሮ የነበረ የእርሻ መሬትን በእርከን ስራና በአረንጓዴ አሻራ እንዲያገግም ማድረጋቸውን ይገልጻሉ። የተራቆተ መሬት ነበር። አሁን ግን የተለያዩ ችግኞችን በመትከላችንና እርከን በመስራታችን የእርሻ መሬታችን ማገገም ችለዋል። ይህ ደግሞ ሌሎች የተፈጥሮ ሀብታቸው የተራቆቱ መሬቶች እንዲያገግሙ ለበለጠ ስራ የሚያነሳሳን ነው። በዚህ መሬት ላይ ሶስት አይነት የፍራፍሬ ችግኞች ማለትም ሙዝ፣ አቮካዶና ፓፓያ ተተክለዋል። መሬቱም ማገገም ችሏል። ከዚህ ቀደም ይህ መሬት አፈሩ በጎርፍ ታጥቦ የተራቆተ ነበር። መንግሥት ድጋፍ እያደረገልን በተሠራው የእርከን ሥራና የደን ልማት ተስፋ ሰጪ ውጤት እያገኘን ነው። በወረዳው የተፈጥሮ ሀብቶችን በማልማት የተራቆቱ መሬቶች እንዲያገግሙ በማድረግና ለምግብነት የሚውሉ ችግኞችን በመትከል አርሶ አደሩን ተጠቃሚ የማድረግ ስራ እየተሰራ መሆኑን የላሎ ቅሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ጫሊ ታሲሳ ይናገራሉ። አና ከኛ ገንደ ደብላ ጉቱ ረትዩ ጂ ጥየፈና እዳትን በወረዳችን በሁሉም ቀበሌዎች የተፈጥሮ ሀብት ልማት ስራ በልዩ ትኩረት እየተከናወነ ይገኛል። በተለይም ዘርፈ ብዙ ጠቀሜታ ያላቸው ለምግብነት የሚውሉና ለተፈጥሮ ሚዛን መጠበቅ የሚውሉ ተክሎችም በብዛት እየተተከሉ ነው። ባለፈው ክረምት አንድ ነጥብ ሁለት ሚሊዮን ለምግብነት የሚውሉ የፍራፍሬ ችግኞች ተተክለዋል። በአሲድነት ምክንያት ምርት አልሰጥ ብለው የነበሩ የእርሻ መሬቶች እንዲያገግሙ ማድረግም ችለናል። በቄለም ወለጋ ዞን በ2017 ክረምት በ2200 ሄክታር መሬት ላይ የአረንጓዴ አሻራ ችግኝ ተተክሎ አስፈላጊው እንክብካቤ እየተደረገለት መሆኑን የዞኑ ግብርና ጽህፈት ቤት ኃላፊ ሙለት ታዋቅ ጅራ ገልጸዋል። ሀዋሳው ከህብረተሰቡ ጋር ሰፊ ውይይት በማድረግ የእርከን ስራና የአረንጓዴ አሻራ ችግኝ ተከላን በማከናወን የአፈር እጥበትን መከላከል እየተቻለ ነው። በዚህም በዞናችን 220 ሄክታር መሬት በተፈጥሮ ሀብት እንክብካቤ ስራ ተሸፍኗል። ከመስከረም ወር መጨረሻ አንስቶም የተተከሉ ችግኞችን የመንከባከብ ስራ እያከናወንን ነው። ኅብረተሰቡም በዚህ ስራ ላይ በንቃት እየተሳተፈ ነው። የችግኞች የመጽደቅ መጠንም ዘጠና በመቶ ላይ ደርሷል። ዘገባው የቄለሞለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። በመጨረሻም በኢትዮጵያ ልዩ የኢኮኖሚ ዞኖች ለተሰማሩ ባለሀብቶች ምቹም መደላደል እንደፈጠረላቸው እንደሆነ በተደጋጋሚ ይገለጻል። የልዩ የኢኮኖሚ ዞኖች መቋቋም የሀገር ውስጥና የውጭ ባለሀብቶች ወደ ዘርፉ እንዲገቡ እድል እንዲፈጥር ይጠቀሳል። በኢትዮጵያ የአምራች ዘርፉን ለማጠናከር ብሎም ኢንቨስትመንት እንቅስቃሴን ለማስፋት በማለም የተለያዩ ልዩ ኢኮኖሚ ዞኖች ተገንብተው ወደ ስራ መግባታቸው ይታወቃል። በእነዚህ ልዩ ዞኖች ውስጥ በርካታ የውጭና የሀገር ውስጥ ባለሀብቶች ተሰማርተው ተኪ ምርቶችን በማምረት ላይ ይገኛሉ። አምራቾቹ በስፍራው ገብተው ስራቸውን በመከወን የሚያገኙትን ጥቅም ተናግረዋል። ትልቅ ቻሌንጅ ያለው ማምረት ማለት ነው። አንደኛ የመብራት የውሃ፣ የተለያዩ የመሰረተ ልማት ችግሮች ስላሉ እነዛን ችግሮች አሁን እንደዚህ የምታያቸው ኢንዱስትሪ ፓርኮች በመቅረፋቸው እኔ ሌሎች ኢንቨስተሮችም እንደዚህ አይነት ቦታ ላይ ኢንቨስት በማድረግ ስራ ቢሰሩ በጣም ሊያተርፉ እንደሚችሉ አምናለሁ። ሶ ይሄን ብናደርግ የመጀመሪያው ዶላርን ወጪን እንቀንሳለን ማለት ነው። ኢምፖርት ሰብስቲቱት እናደርጋለን። በተጨማሪ ደግሞ አትሊስት የአፍሪካን ማርኬት እንኳን በደንብ መሸፈን እንችላለን ብዬ አስባልና በእነዚህ በሁለቱ ነገሮች ጥቅም ይገኝበታል ብዬ አምናለሁ፣ አስተዋጽኦ ያደርጋል። ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት ከፍተኛ ጥቅም ለሀገር ከማምጣት ባለፈ የሀገርን ምርት ለሀገር ውስጥ ማቅረብ ላይ አተኩሮ መስራት አስፈላጊ መሆኑን አምራቾቹ ያነሳሉ። ከተለያዩ የውጭ ሀገሮች ላይ ኢምፖርት የሚደረጉ ምርቶችን ሰብስቲትዩት በማድረግ ስታንዳርዳቸውን ወይም ጥራታቸውን የጠበቁ ምርቶች ለገበያው ተደራሽ በማድረግ አንደኛ ለሀገራችን እንግዲህ የፎሬን ከረንሲን ያስቀራል። ከዛም በተጨማሪ የፎሬን ከረንሲ ያመጣልናል። እንደዚሁም የስራ እድል እንፈጥርበታለን ብለን እናስባለን። እንግዲህ ኢትዮጵያ ታምርት ነው ሞቷችን አይደለም፣ እንደ ኢትዮጵያ ስለዚህ ኢትዮጵያ ደግሞ ያመረተችው ለኢትዮጵያውያኖች መሸጥ አለባት። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸው 14 ልዩ የኢኮኖሚ ዞን መካከል የቂሊንጦ ልዩ ኢኮኖሚ ዞን አንደኛው ነው። በዚህ ልዩ ዞን ተሰማርተው የሚገኙ አምራቾች ለበርካቶች የስራ እድል መፍጠራቸውንና ከፍተኛ የውጭ ምንዛሬ እያዳኑ መሆኑ ተነግሯል። በኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክስ ጀምሮ ያሉ መድኃኒቶችን የሚያመርቱ እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቂሊንጦ የኢኮኖሚ ዞን እየሰሩ ይገኛሉ። አገራችን እንደሚታወቀው እጅግ በርካታ ሚሊዮን ዶላሮች እያወጣች መድኃኒቶችን ከውጭ ታስገባለች። ምናልባትም በአጭር ጊዜ ውስጥ ሙሉ በሙሉ በሚባል ደረጃ ላይ መድኃኒቶች እዚህ ይመረታሉ። ስለዚህ ይሄ ትልቅ ምልታ ያለው ነው። ይሄ ለሀገር ውስጥ ባለሀብቶች ብቻ አይደለም፣ ለሀገር ውስጥ ተጠቃሚዎች እዚሁ በቅርብ የሚያገኙት ነው። የሚፈልጉትን መድኃኒት እዚሁ የሚመረትበት ሁኔታዎች ነው ያለው። ከዛም ባለፍ የቴክኖሎጂ ሽግግሮች የሚኖርበት ነው። በሁሉም ልዩ የኢኮኖሚ ዞኖች አርሶ አደሮችን ከኢንዱስትሪዎች ጋር በቀጥታ በማገናኘት ዘላቂ የገበያ ትስስር እየተፈጠረ ነው። እንደናባ በቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ